ሰላም ሰላም፣ ውድና የተከበራችሁ የዓለምቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ልኝ ወቅት ከኔ ጋር እግዚአብሔር ይመስገን ደህና ነኝ አላችሁልኛ፣ ይመስገነው። እንዴት ቆያችሁ? እንዴት እስከ ሰዓት አደረሳችሁ? አለው ካገርን፣ ከውጭ ያላችሁ ሰላማችሁ ይብዛልኝ፣ ሰላማችሁ ብዝዝት ይበልልኝ። ዛሬ ይዤላችሁ የመጣሁት ጽናት ክፍል 46 ነው። ዛሬ ይችላል የመጣሁት ማለት ነው። እና ዛሬ በጣም ደስ በሚል መልኩ ነው። ዛሬ የኬራ አባትና የጽናት አባት መጥተው ተክፍል አገር ማለት ነው። ያው ምንና ምንን ምን ይዋጠን ምን እንሆን እያሉ ተርበተብተዋል ማለት ነው። ጽናትና ኬራ በጣም በጣም በጣም እና ግራ ገብቷቸዋል። ምንድን ነው የምንላቸው አሁን እና በቃ በጣም ነው ደስ የሚሉት ማለት ነው። ኪራም ያው ቤተሰብ ይስማ በማለት ነው ይዞ የሚከራከረው። ጽናት ደግሞ አይስማ አባቴ፣ ጥሩ አይደለም፣ ቢያንስ እኔ ልሰራ መጥቼ እንዴት ነው ይህን ነገር የሚለው እና አባቷም ምንም አያቅም፣ ትምህርቷም እንዳቋረጠች፣ እሷም በቃ የቤት ሰራተኝነት እንዳልሆነች፣ ፍቅርም እንደጀመረች አባቷ ምንም ትምህርትም አያቅም። እና በዚህ መልኩ አባትዮ ከዚህ በፊት ደውላ ተኪራ ጋር በተጣሉበት ሰዓት ደውላ አባቴኔ ጭንቁኛል እና በቃላቅ ጸሎት አድርግልኝ ብላ ጠይቃው ነበር ማለት ነው። እና አባትዮም በዛ ሰዓት በጣም ተጨነቀ። በጣም ማለት ነው ሲጨነቅ ጊዜ እሱም ስልክ ሳይደውል፣ ወደ ጽናት ጋራ ሳይደውል ተነስቶ ወደ ከተማ መጣ ወደ ጽናት አዲስ አበባ መጥቶ አባትየውም መጣ። ከዛ በኋላ ሲመጣ እሱም ሻንጣውም ስልኮቹም ተሰረቀ። ጽናትም ደውላ ወደ ቤተሰብ ሲደወል አባትሽ መጥተዋል ወደ አንቺ እኛጋ የለም አሉ ማለት ነው። እንደዛ ሲሉ ሲትሄዶ ምንድን ነው ከዛ በኋላ ከዛ በኋላ እሷም እሺ በቃ ደውለታለሁ ብላ ስልክ ከዛ ዝግታ ጋር እንደገና አባቷን ፍለጋ ወጣች። አባቷን ስትፈልግ ከዛ በስንት መከራ አባትየውም በሰው ስልክ ይደውላታል። ሲደውለት ጽናት፣ እኔ ነኝ እዚሁ ነኝ ብሎ አላት። ከዛ እሷም እሺ በቃ መጣሁ ብላ ስልክ ዘጋችበት። ከዛ ስትመጣ ኪራና ጽናት አብሮ ሄዱ አብሮ ሲሄዱ ሳለ ከዛ ምስኑም አገኙት። ከዛ ስለ ራሳቸው ለምን እንደዚህ ትመጣለ ለምንድነው? ሲሉት አይ አንቺ ናፍቀሽኝ ነው። እንደዛ ሆነሽ እንደዛ እያወራችኝ እያለ ጨነቀኝ። ተነገርኩሽ ትጨነቃለሽ ብዬ ዝም ብዬ መጣሁ። እንደው እንደው እዚህ ከተማ ደግሞ አንዱ ደግሞ በይ ሻንጣህን ልቀበልልህ፣ ሻንጣህ ወይም ስልክ ልቀበልልህ ልገዝ በማለት አታሉኝ ይዞ ጠፋ። ይዞ ጠፋ ሻንጣውም ያዝኩትም ቅሬቶችም እንዳለ ለእናንተ ይዤላችሁ የመጣሁት ይዞ ጠፋ። እናም እሷም በቃ ችግር የለም ጦስን ይውሰድ፣ እንኳን አንተ ብቻ ዳንክ አለችው፣ እንኳን አንተ ዳንክ እሱ ጦስን ይውሰድ ብላ አባትዮ እያጽናናችሁ ነበር። እሱም ደስ አለው፣ እሷም ደስ አላት። ከዛም በቃ እሺ አባት አሁን ምሳ እንብላ ብላው፣ ምሳ በሉ አብሮ ተሰበሰቡ። ከዛ ተበሉ በኋላ በቃ እሺ ረፍት አድርግ ምናምን አለችው ማለት ነው። ከዛም የኪራ እናትም ደወለ ኪራ ደወለ። ሲደውል እሱን በቃ ትንሽ እንትን አለ እናትየው ጋር ሲደውል እናቴ እንዴት ነሽ ስላት ደህና ነኝ አለችው። ከዛ እና አያትህን ታማለች ምናምን አለችው ማለት ነው። እንዴት በጣም ታማለች ላናግራት ሲላት፣ አይ ማናገር አትችልም ምናምን ስትለው ደነገጠ። ከዛም አባትህም የት እንደሄደ አላቅም። አልስልክም አልደወለ የትም እንዳለ ማቀው ነገር የለም ወደ አንተ አልመጣ ማለችው። የኬራ አባት እዛ እሷም እሱም አረ እኔ ጋ አልደወለም እኔ ጋ የደወለ ነገር የለም ብሎ ስልክ ዘጋባት። እሺ በቃ ፈጣሪ ፈጣሪ ማራት ብሎ እሺ አታስቢ ብሎ ስልክ ዘጋባት በእናቱ ላይ። ከዛም የጽናት አባት መጣ። በኋላ የኬራ አባትም መጣ ሲመጣ ደነገጡ። ምን ይዋጣቸው? ምን ይሆነ እነዚህ ልጆች? ምክንያቱም ምንም የሚያውቁት ነገር የለም። ቤተሰብ ሁለቱ ብቻ ነው በፍቅር አለም ያሉት። ከዛ አባትየው መጣ። ሲመጣ ሰላም ሰላም ተባባሉ። ኪራም በጣም ተደነገጠ። ከዛ ምንም የሚናገረው ጠፋ። ከዛም በቃ ጋሺ ምንሆነ ነው ሳደውልኝ የመጣኸው ሲለው ኧረ እኔ ሰፕራይዝ ላደርጋችሁ ብዬ ነው አለው ገዛ እሺ በቃ ጋሼ ሁላቸውን ቆመው ፈዘዙ እንደሚሉ አላቅም ኪራም ጽናትም ምሩም በጣም በቃ አዘኑ ማለት በቃ ደነገጡ ማለት ደነገጡ ከዛ ሲደነግጡ በጣም በቃ እንዴት የሆነ ይህች ልጅ እንዴት ይሆን በቃ በጣም ግራ ነው የገባቸው ማለት ነው በዚህም በዚህም እንደዚህ ሆኖ ጽናትና ኪራ ክላስ ገብተው በቃ ጽናት ቤተሰብ ማወቅ አለበት አባትሽም ማወቅ አለበት እስከ መቼ ነው እንደዚህ የምንሆነው ብሎ አላት አይ በቃ ትንሽ ጠብቅ ቢያንስ ትንሽ እንጠብቅ አሁን አባቴ ምን ብዬ ነው የምነግረው እኔ ከክፍለ አገር የመጣሁት እሱን ላስታምም እንጂ እሱን ልለውጥ እንጂ የወጣሁት ካላ ሀገር እንዴት ብዬ ነው እንደዚህ ብዬ ነኝ ብዬ የምነግረው ብላ ለኪራ መለሰችለት። ኪራም አይዞሽ ይሄ ውሸት እኮ ነገ ላይ ይሁን ነገር ይዞ ነው የሚመጣው፣ ውሸት እስከመቼ ነው ታይ፣ እውነቱን እናውራ፣ እውነቱን እንንገራቸው ቤተሰብ በቃ ከተቆጡ የሚቆጡ ብሉ። ኪራም በጣም ስለ ጽናት ተናለ። ጽናትም ቶ አባቴ በጣም ይቆጣል፣ እኔ ይማራለው ብዬ ተዛ ላይ ደግሞ ስራ እየሰራሉ ስም ደውጣለ እንደዛ ብዬ አሁን እንዴት ብዬ ነው እንደዚህ ውስጥ ይሄ ነው ብዬ ምናግረው? አለችው ለኪራ። ከዛ እሱም አይዞሽ በቃ ችግር የለም አላት። አይዞሽ አንቺ ትምህርት ተሳጭ ምንም ችግር የለም ብላለት። ከዛም በውሸት ኪራ ጥናት ትምህርቷ በውሸት ዝም ብላላ አባቷ ይምሰል ኒፎርም እና ደፍተሯ ይዛ ሄደች ስትሄድ፣ በቃ መንገድ ተመልሱ በመንገድ ሄደው መጡ። ከዛ በኋላ እዛ ሄደው ከዛ ከዛ በኋላ በቃ እንዴት እንደዚህ እናደርጋለን፣ በቃ እውነቱ ምን ነገር አለብን ከመቼ ነው ብለው እነሱ እነሱን በቃ ተናገሩ። ከዛ እሺ በቃ ተረጋጊ ለማንኛውም ብሎ ኪራ መንገድ አዝናንቷት ትምህርት ቤት ሳትሄድ መንገድ ላይ አዝናንተው ተመልሶ ወደ ቤት መጡ ማለት ነው። ከዛ አባትየውም ሆዱ ነግሮታል። ልጅ ምን ሆነሽ ነው? እኔ ሁሉ ነገር እኮ ይገባኛል። ለምንድ ነው ማትነግሪኝ? እኔ የሆነ ነገር ውስጥ እየተሰማኝ ነው አላት። ከዛም አባቴ ምንም የለም እኮኔ ምንም የደበቁ ነገር የለም አላት አለችው። ከዛ እሱም ልጅ ይሁን ነገር ደብቀሽኛል፣ ውስጥሽ ላይ ይሁን ነገር አለ፣ እኔ ሆዴ ነግሮኛል አላት። ከዛም ጽናት አባ እኔ ምንም የደበቀው ነገር የለም ምንም ነገር የለም በቃ ብላ ወደ ትምህርት ቤት ሄደች። ሽም ብሎ አባትዮ በግብ ምንም ቢላት ልትነግረው አልቻለችም። ከዛ ምንድን ነው እናንተ አብሮ ሄደ አሁን አንድ ላይ መጣችሁ ምንድን ነው ብሎ አለ ሲልም አሁን ተገናኝተን ነው አለው ኪሮቤል። ከዛ እሺ በቃ ብሎ ኪራም ለአባቱ ነገረው፣ እየተንቀጠቀጠም እየፈራም በቃ ነገረው። ማለት በቃ እንዲህ እንዲህ ነው በቃ ስለ ጽናት ጥሩነት፣ ደግነት፣ ምናምን ነገረው ማለት ነው። ሲነግረው አይ ልጅ በቃ ችግር የለውም ነገ እናወራበታለን ብሎ አባትዬውም እረፍት አደረገ። ከዛ ኪራም እሺ፣ በቃ አባት ያለው፣ ለምን ልጄ፣ ሁሉ ነገር የምትደብቅ አይደለም።